ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ትድረስልኝ። እስኪ መጀመሪያ ግን የአቡነ አብርሃም ንግግር ንስማ። ወንድ ይሆን ከየትኛውን ቦታ ያለ ወሬውን ትወውና ና ወደድክም ጠላሃም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዚያውም በሚፈለገው ፊት ነው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ። እኔ ፊት ለፊት እመራለሁ፣ እንዳንተ ተደብቄ አላዋራም። እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉና፣ እንግዲህ እንደሰማችሁት አባታችን ይህንን ተናግረዋል። ቆፍጠን ያለ ንግግር ነው። እኔ አቡነ አብርሃምን በነገራችን ላይ ከማከብራቸው አባቶች መካከል ናቸው። ያው እንግዲህ ሰው ከነ ችግሩም ቢሆን መወደደ ስላለበት ማለት ነው በዚህ ንግግሮ ግን በጣም ደስ አላለኝም እኔ ያለሁ ያለሁን ያለሁ ወንድ ነኝ እኔ እኔ ወንድ ነኝ እርስዎን ጠይቆታለሁ በእርስዎ ሀገረ ስብከት በመንግስት ታጣቂዎች መምህራን ሊቃውን ተገለው የለም እንዴ ለእነዚያ ፍትሕ በሚታወቁ በመንግስት ምንሻዎች ሊቃውን ተርስያን ተገለው የለም ፍትሕ አግኝተዋልን እዚያ ተው አባቶች ባካችሁ ተረጋጉ መንግስትን መገሰጽ ይችሉ የለም? በአማራ ክልል ላይ ያለውን ጦርነት እንዲያቆም መንግስት መንግስትን ተው ማለት ይችሉ የለም? ምን ማለት ሆነው ጦርነቱን ማስቆም አትችሉም። ያንንም ያንንም ተው ብላችሁ ማስቆም አትችሉም። መስቀል አላችሁ አይደለ? በእጃችሁ ጳጳስ አለ። እረፉ፣ በቃ ተው፣ በቃ ተው፣ አቁሙ ማለት ይችሉ የለም? ብዙ ሊቃውንተን ሲያንኮ ተገለዋል። በመሰረቱ በጣም ብዙ እሱን መናገር አይችሉም። እኔ እዚያ ሩቅ እዚያ ረሲ ላይ ያለው ምናምን ጉዳይ ሳይሆን እዚህ እዚህ እሱ እሱ አፍንጫዋ ስር ብዙ መምህራን መምህራን እኮ ያልኩ በየቀኑ የሚገደለውን ምዕመንማ እሱና ግድ የለም ሌላ ፖለቲካ እንደምታ ይሰጠዋል። ለማንኛውም ግን ጥሩ ዳኛ ፈራጅ እግዚአብሔር አለን። እግዚአብሔር ይፈርዳል ለሁሉም።